እንደምታይዩት በዚህ መልኩ ዱቄቱን አዘጋጅቻለሁ ማለት ነው። አሁን የምጨምረው ዘይ ዘይቱን ነው። ወይም ደግሞ የወይራ ዘይት ማለት ነው። ጥቁር አዝሙድ ጨምሬያለሁ። እኔ እያበዛሁት ያው ጥቁር አዝሙድ ትንሽ ስለምወድ ነው። ጥቁር አዝሙድ እና የወይራ ዘይት ጨምረናል። አሁን የጨመርኩት ቤኪንግ ፓውደር ነው። ቤኪንግ ፓውደር ጨምሬያለሁ፣ ጨው እና ስኳር እንደምታዩት። ሁለቱ እንቁላል ሰብሬ እቃው ላይ አዘጋጅቻለሁ እና በዚህ መልኩ እንቁላሉን ጨምረዋለን። እንደምታዩት ሁሉንም ነገር ጨማመሬ ያለው በዚህ መልኩ በንጹህ ማንኪያ ማለት ነው። አንድ ላይ እናዋህዷለን ከዛ በኋላ እጃችን ጓንት ለብሰን በደንብ አድርገን እናቦካዋለን ማለት ነው። እና በደንብ አርጌ አዋህጀዋለሁ እንደምታዩት አሁን ጓንት አርጌ በእጄ በደንብ አርጌ አቦካዋለሁ። ይሄው እንደምታዩት ውድ ተመልካቾቻችን በዚህ መልኩ አብኩቼዋለሁ ማለት ነው። ምንም ውድ ተመልካቾቻችን ይሄው እንደምታዩት በደንብ አርጌ በእጄ አብኩቼዋለሁ ማለት ነው። አሁን የሚቀረን ያው እንደ ፓስት የሚያደርገን በትንንሹ ቆራርጠን እናስተካክለዋለን ማለት ነው። በዚህ መልኩ አስተካከ የዋለው አብረን እንጠብሰዋለን ማለት ነው። በመጀመሪያ ግን ዛይታችሁ በደንብ አርጋችሁ ማሞቅ አለባችሁ። ዛይቴን በደንብ አርጌ አሞቀዋለሁ። ለምን ዛይቱ ካልሞቀ ችግር ነው ማለት ነው። እኔ አሁን በመጀመሪያ ዘይቱን አሞቀያለሁ እንደምታዩት፣ አይታቸዋል ዛይቱን በደንብ አርጌ አሞቀዋለው ማለት ነው እና በደንብ ዘይቱን ከሞቀ አሪፍ ይሆናል ማለት ነው። በዚህ መልኩ ጨምሮአለሁ ሁሉንም ይህ ውድ ተመልካቾቻችን እንደምታዩት ነው ማለት ነው እና ግን ከአጠገቡ እንዳትርቁ ምክንያቱም ከስር እንዳያር ማለት ነው እና ዘይቱ ስለጋለ ከአጠገቡ መራቅ የለባችሁም። በዚህ መልኩ እንትን እያደረጋችሁ ያው ቦታ ካገኛችሁ እየጨመራችሁ ማለት ነው። ይህ በዚህ መልኩ እየገለበጥኩት እኩል እንዲሆኑ ማለት ነው። ሁሉንም እኩል ይሆናል። ምክንያቱም ከአጠገቡ ከራቃችሁ አንዱ ያራል፣ አንዱ ደግሞ በቃ የተለያየ አይነት ነው የሚሆነው ማለት ነው። እና ለዛ ነው ከአጠገቡ አትራቁ ያልኳችሁ። ውድ ተመልካቾቻችን ይው እንደምታዩት ማለት ነው፣ በደንብ እየተጠበሰልን ነው። ያምራል። እውነት ለመናገር በጣም ነው የሚጣፍጠው ማለት ነው። አጠባበሱም እንደምታዩት በደንብ ነው የሚያምረው ማለት ነው። መልኩ ክለሩ በጣም ነው የሚያምረው። አብረን ነው የጠበስ ነው ማለት ነው። እስካሁን እንዳያችሁት ከመጀመሪያ ጀምሮ እስከ መጨረሻ ድረስ ማለት ነው እና ይህ ይመስላል ማለት ነው። ፓስቲኒ ወይም ደግሞ ፓስቲኒ እና እኔ ፓስቲኒ ነው የማቀው፣ ጮርናቄም ይባላል። እና ያው የተለያየ አይነት ስም አለው። እንደምታዩት ይኸው በዚህ መልኩ አወጣዋለው ማለት ነው። ይበቃዋለ። ከለሩ የሚያምር ከለር ነው የሆነልኝ። ይኸው አያችሁት አይደል? በጣም ነው የሚያምረው። እና በዚህ መልኩ እናወጣዋለን ማለት ነው። እኔ እየተጠቀምኩት ንጹህ ዘይት ነው ምንም አይነት ነገር ያልሰራሁበት ማለት ነው። እና ንጹህ ዘይት ነው እየተጠቀምኩኝ። ያው ወረቀት ከስር አንጥፍ ያለው ዘይቱን እንዲመጥልን ማለት ነው። ይሄው እንደምታዩት በጣም ነው የሚያምረው። እውነት ሲበሉት ራሱ ከሻይ ጋር በጣም ነው የሚጣፍጠው። ሰርታችሁ ቤታችሁ ሁላችሁም ተጠቀሙ። እውነት ለመናገር እውነት ቀላል ነገር ነው። በቀላሉ በአምስት ደቂቃ ውስጥ የምሰሩት ነገር ነው እና ቀላል ነው ላቸዋለው። ውድ ተመልካቾቻችን ያው በዚህ መልኩ ፓስቲኒ ወይም ደግሞ ጮርናቄ ሰርተናል ማለት ነው። አብረን ቪዲዮ ከተመቻችሁ ላይክ፣ ኮሜንት፣ ሸር።